ሞሌር የቲያትርና የትንጡ ቡድን ብለን መሰረቱ። አይሽ አሁን ላይ አለ አሁን አለ ለማለት ይቻላል። ድጋፍ ቢሰጡን ኖሮ ከምንወደው ሙያ ወተን አንኖርም ነበር። ተሳስቦ የመውጣት ብሂል አዋሳ ውስጥ የለ። እስከዛሬ ሞሊየርን እንዳንረሰው ምክንያቱ የሆነን ከልባቸው ኪነ ጥበብን ለኪነ ጥበብ ብለው የማይሰሩ ሰዎች ወደ ብር መመንዘር ሲገቡበት የኪነጥበብ ኳሊቲዋ የወረደ ያንቀሳቀሱ የነበረውን አርት ይደመሙ ነበር። ያው እንደተለመደው ትዝታ ዘሐዋሳ መጽሐፍ ነው። በዚህ መጽሐፍ ውስጥ አያሌና በርካታ ሰዎች ተጠቅሰዋል። ከተጠቀሱ ደግሞ መሀል አንዱ በዚህ በቲያትርና በኪነ ጥበብ ሙያ ዘርፍ እቺን ከተማ አንድ ደረጃ ያሳዩ በዘመኑ እንደ እርግብ፣ አቢሲኒያ፣ ሞሊየር የሚባሉ የቲያትር እና የሙዚቃ ቡድኖች መስራቾች ነበሩ። ከዚህም ውስጥ ዛሬ ሞሊየር የቲያትር ቡድንን በተመለከተ ከነበሩት ውስጥ ዛሬ በህይወት ካሉት ውስጥ ትንሽ አጭር ቆይታ እናደርጋለን እና ጥሪያችንን አክብራችሁ ዛሬ እዚህ ቦታ ላይ ስለተገኛችሁ በቅድሚያ አመሰግናለሁኝ። እኛም እናመሰግናለን። ከዚህ ጋር ተያይዞ የመጀመሪያ ጥያቄ የሚሆነው ቀደም ሲል በዚህ ከተማ ውስጥ በቲያትር በስነ ጽሁፍ በስፖርት በሰርከስ ብዙዎቹ የቲያትር ክበባት ነበሩ። ብዙ አይና ክበባት ነበሩ። አንዱ ከክበባት አንዱ ሞሊየር ነው። ሞሊየር በዛ ጊዜ እኛ ተማሪዎች እያለን በእውነት ነው የምላችሁ ዝናችሁ የናኘ ነበረ እና ሞሊየር እንዴት ሊመሰረት ቻለ? በነማስርስ ነበረ? ምን ሰርቶ አለፈ? ዛሬ ስለምንድን ነው ሞሊየር የሌለው የሚለውን ጥያቄ ከማን ለመጀመር ባላቅም እስቲ አስቹዎች ይመልስልኝ። የተወሰነ ልጆች ለምን የኪነ ጥበብ ቡድን ለምን ይዳከማል በሚል ሞሊየር ብለን እጣ አውጥተን ነው። በርካታ እጣ አወጣን። ወጊሾ አለ፣ ግማሹ ዮፍቴ ያለ። መጨረሻ ላይ ሞሊየር የሚለው እጣ ሲወጣ ሞሊየር የሚለው እጣና ሞሊየር የቲያትር ቡድን በሚል 1986 ዳር 22 ተመሰረተ። ይህ ቡድን ሲመሰረት በአስራ አንድ አባላት ነበረ። ያው ከመስራቾቹ ውስጥ በርካቶቹ ያው በህይወት የሉም ዛሬ ላይ በሕይወት ያለ ነው ተገኝተናል። ስለዚህ ከ1986 ጀምሮ እስከ 19 ዘጠና ድረስ እኔ ያው በቡድኑን በማስተዳደር በኃላፊነት ደረጃ እንዲሁም በትወናን በስነ ጽሁፍ ሳገለግል ቆይቻለሁ። ከዛ ከ1986 እስከ 88 ከቆየን በኋላ 88 ላይ ደግሞ ቀድሞ ከመሰረቱት እነ ሰለሞን ገብረ እግዚአብሔር እና ሌሎች ደግሞ አዳዲስ እንደነበለው ገበየው ያሉትን እንደነሄለን ደገሰ ያሉትን ይዘን ቡድኑን በሰርከስ በቲያትር በስነ ጽሁፍ እያንቀሳቀስን ቆየን። በነገራችን ላይ እዚህ ጋር እርግብና አቢሲኒያ ከሞሊየር በፊት ናቸው፣ ሁለቱም በፊት ናቸው። ሞሊየር አሁን በአሁን ላይ አለ እንዴ? አሁን አለ ለማለት ይከብዳል። በስነ ጽሁፍም በቲያትርም ዘርፍ እንቅስቃሴ እያደረገ አይደለም። አንደኛ ሁሉም በራሱ ህይወት ዘርፍ ተሰማርቶ ነው ያለው። ግን ሲኤምቲ በሚል የቲያትር ቡድኑ እንቅስቃሴ ቢዳከምም ሲኤምቲ የሚለው ሰርከስ ሞሊየር ቲያትር በሚል ዘርፍ ያው ስቱዲዮ ከፍተው በነሰርከስ ቡድን የነበሩት የተንቀሳቀሱ ነው እናየነ የነ ፊልጶስ እና አበበ ቦጋለ እና ማስረሹ ጌታሁን ያው ስቱዲዮ ከፍተው እየሰሩበት ነው። ግን ሞሊየር የሚለው ቲያትር ነው፣ የስነ ጽሁፍ ቡድን የለም። እርግብ እና ከአቢሲኒያ በፊት ግን የሲዳማ ክፍለ ሀገር በሚባልበት ሰዓት ላይ፣ ከዛም ጊዜ ጀምሮ በጣም የደመቀ የኪነ ጥበብ እንቅስቃሴዎች አሉ። የዛን ሰዓት ለነበረው ወጣት መነሻ ነው። ይነበባል፣ ኪነ ጥበብ ይሰራል፣ ሙዚቃዎች ይፈላሰፋሉ። ወጣቶች በስነ ጽሁፍ የራሳቸውን አስተሳሰብ፣ አመለካከታቸውን፣ ተፈጥሯቸውን፣ አካባቢያቸውን፣ ዓለማቸውን የሚቃኙበት ድንቅ የኪነ ጥበብ ጊዜ እያለፈበት ነው። ያ መሰረት መሰለኝ ሰማንያዎቹን ሰባዎቹ ላይ ሲመጣ ወጣቱን ያነቃቃው ሞሊየርም ከነዛ የተለየ ያደረገውና ለስድስት ወይም ለአስር ዓመት ኪነ ጥበብ ዓለም ውስጥ ወጣቶች ተሰባስበው ደምቀውና እጅግ በጣም የተሰላሰሉ እጅግ ረቂቅ የሆኑ የኪነ ጥበብ ስራዎችን ሊያወጡ የቻሉበት ምክንያት የኪነ ጥበብ ባለሙያዎች፣ የፍልስፍና ባለሙያዎች፣ የታሪክ ባለሙያዎች ያን የኪነ ጥበብ ሞሊየር ያንቀሳቀሰ የነበረውን አርት ወይም ኪነ ጥበብ የምንለው ነገር ላይ ይደመሙ ነበረ። ስለዚህ ሞሊየር በሰዎች አይምሮ ታትሞ የተቀመጠው ምክንያት ደማቅ አሻራ ጥሎ ያለፈበት ስነ ጽሁፍ ወይም ደግሞ አርትን በፍቅር የሚሰሩ ተስጦ ያላቸው ልጆች እንደ አጋጣሚ በአንድ ወቅት ተሰባስበው፣ የአጋጣሚ ጉዳይ ነው፣ ተገናኝተው ያንን ነገር ስላወጡ ስላደመቁት ነው። ፍቅርም አለ በውስጣቸው ተስጦም አለ በውስጣቸው ጊዜ ጊዜን መሰዋት ማድረግ አለ በውስጣቸው፣ ያንን ነገር ስለሰራ ነው። ከሞሊየር በፊት እርግብም አለ፣ እንደገና ደግሞ አብሲኒያም አለ። ከዛ በፊት ግን አንድ ነገር አለ በወጣቶች የተረሳ ማርቺንግ ባንድ እንደነበረ፣ እነዛ ማርቺንግ ባንድ አሁን እዚህ አለ፣ እዚህ ከኛ ጋር አለ። አክዲዱ ፍሬው ኮንዳክተር ነበር ነው የማርቺንግ ባንዱ ኮንዳክተር ነበር። ሆነ የሰራው በማርችና በማርቺንግ ሙዚቃ ውስጥ እኔም ነበርኩኝ። የማርቺንግ ባንድ ሙዚቃ ነበረ፣ አርት ነበረ። በክፍለ ሀገር ሙዚቀኞች ውስጥ ደግሞ የሚቀነቀን ስነ ጽሁፍም ነበረ፣ ቲያትርም ነበረ። ብዙ ነገሮች አሉ። እና ያ የሞሊየር ሲመሰረት አራት ወር እንደ አጋጣሚ የስነ ጽሁፍ ስልጠናዎችን ወሰድንና ለምንድን ነው ሰልጠነን ዝም ብለን መቀመጥ ብቻ የለበትም። አንድ ላይ ለምን ኪነ ጥበብን ለምን አንመሰረትን ብለን አብሲኒያ የቲያትርና የስነ ጽሁፍ ቡድን መሰረትን እና ለአንድ ዓመት ያንን የአብሲኒያ የስነ ጽሁፍ ቡድን ውስጥ የተንቀሳቀሰን እያለን ለምንድን ነው እኛ ውስጣችን አርት አለ ስነ ጽሁፍ መጣት መጽሐፍ እንፈልጋለን። ቲያትር መስራት እንፈልጋለን። አርትን በከተማውም ቢባል በክልሉት ማድመቅ እንፈልጋለን እና እንቀጥል የሚል ውስጣዊ ሁላችንም ተመሳሳይ አታቢያ ሞሊየር የቲያትር ናይ ስነ ጽሁፍ ቡድን ብለን መጀመሪያ ለመሰረተ ከዛ በኋላ ነው 89 ላይ ሰርከስን ለምናና ካተትን በሚለው ሰርከስ ሲካተት ሞሌር የቲያትር ናይ ሰርከስ ቡድን የሚለውን ስም እንደገና አይሰን እንትነ አድሰ ነው ነው እኛ 11 አንዶቻችን ደምረው ያቆም መሰረት መና ዘላለም ለገሰ፣ መርከብ ዱኮ፣ ዘላለም ለገ፣ እንትነ ዘላለም ለማ፣ አስቻሎ ቢርቦ፣ ሰለሞን ገብረ ግዚያብሔር፣ ሰለሞን ማህሪ፣ ይበልጣል አድማሱ እነዚህ 11 ልጆች እነ መጎስ ስንታየው 11 ልጆች፣ አዎ፣ 11 ልጆች እንደዛ ተሰባስበን ሞሊየር የቲያትርና የትነጹፍ ቡድን ብለን መሰረትን። ማደሪያችንም፣ መዋያችንም፣ ስራችንም ቀን ጠዋት ተገናኝተን ማታ ነው የምንለያየው። እዛው እንጽፋለን፣ እዛው እንተውናለን፣ እዛው ያገኘነውን እንበላለን። ፍቅር ነበረ። እንዲህ እያለን እስከ 1990ዎቹ ውስጥ መግቢያ ድረስ ያለንን የወጣትነት ጊዜ ያንን የልጅነት ጊዜ ያንን አይምሮ ያንን እውቀት ያንን ተስጦ አውጥተን እናደምቀው ነበር፣ እንሰራ ነበር። ገንዘብ አንፈልግም እኛ። አርት ፎር ዘቴክ ኦፍ አርት የሚባል ነገር አርትን ለአርት ነው የሚለው ተስጧችንን። በቃ እርካታ ነው፣ ሰርተን መርካት። አንድ ነገር ሰርተን አውጥተን ሰው ሲያነብልን፣ ሰው ሲመለከትልን፣ ሰው ቲያትራችንን ሲመለከትልን ደስ ይልናል። ለዚህም ነው ጠንካራ ስራዎችን የዛን ሰዓት ተሰርቷል። ጃን ሰዓት የነበረው አርት አሁን ለምንድንነው ያለወጣው ለሚነው ጥያቄ አንደኛውና መሰረተኛው ጉዳይ አርትን ከቢዝነስ ጋር መደባለቅ ይመስለኛል። ይህ ሌላም ጥያቄ ሊያነሳይችላል። ሁለተኛ ተስጠና ፍቅሮ ያላቸው ልጆች የአጋጣሚ ጉዳይ ተሰባስቦ ብዙ መዋትነት የመክፈል ወደ ቢዝነስ መለወጥ ው አንድ ሰው ለአርቱ ፍቅር ያለውን ወደ ገንዘብ ይለወጥና እዚህ ጋር ከመሆን እዚህ ጋር ጊዜን ከማጠፋ እዚህ ጋር ለአርት የቀን ስራ መሰራ ይሻላል ብሎ ገንዘብ ፍለጋ ይኬሄዳል ና አርቱ ይመስለኛል በዛ ይደመደማል። ሁሉ ጊዜ አሁን ኪነ ጥበብ የገንዘብ ማግኛ መንገድ ስታደርገው ኪነጥበብ ትወርዳል። ማስተማሪያ እንጂ ማስተማሪያ ናት። የሰው ልጅ አእምሮ የሚመገብባት ናት። የሰው ልጅ አእምሮ ማንቅያም ናት። ንቃተ ህሊና ማዳበሪያም ነው ኪነጥበብ። አሁን ምን ሆኖ አል መሰለ፣ የተገኘው ነገር ሁሉ የኪነ ጥበብ ወደ ገንዘብ ነው የሚመነዘረው። ስለዚህ ጠንካራ ስራዎች አይታይም። ተፍጦ የሌላቸው ሰዎች ወደ ቢዝነሱ አለም ገቡ፣ ወደ ኪነ ጥበብ ሰዎች አሉ። ወይም ደግሞ ኪነ ጥበብን ለኪነ ጥበብ ብለው የማይሰሩ ሰዎች ወደ ብር መመንዘር ሲገቡበት የኪነ ጥበብ ኳሊቲዋ የወረደ ነው። እናንተ ስሰሩ የነበሩት ስራዎች ወይም ስታሳዩ የነበሩት ቲያትሮች ወይም ስነ ጽሁፎች፣ ሙዚቃዎች ዶክመንት ሆኖ ተቀምጠዋል ወይ? በእናንተ እጅ ላይ ምን ይገኛል? ለሌላውስ ውስጥ ትውልድ ደግሞ ምንድን ነው የምታስተላልፉት? አሁን ቀጣይ በተለይ አስቻለው ብዙ ልጆች ከስሩ ቤቱ ድረስ እየሄዱ የሚፈልጉት ነገር አለ እና ምንድን ነው የምታወርሳቸው? ምንስ አለ እጃችሁ ላይ? የዛስ ጊዜ ምን አስቀምጣቸዋል? እስቲ ሰለሞን የተወሰነች ነገር እንድትለን። አመሰግናለሁ በእርግጥ ሁሉም ገልጸውታል ከሞላ ጎደለ፣ ነገር ግን አንድ ብዙ ጊዜ የማይጠቀስ እና የማይገለጽ ነገር አለ። እሱ ምንድን ነው? አዋሳ ላይ ለተፈጠረው የኪነ ጥበብ ፍቅር ትልቁን ድጋፍ ካደረጉት ሰዎችና ዛሬ መስዋዕትነት ሆነን እንድንሰራ ያደረጉን ሰዎች አንዱና ትልቁ አህመድ ኢብራሂም የሚባል ነበር። አህመድ ኢብራሂም መቼም መቼም መቼም በሐዋሳ ኪነ ጥበብ ውስጥ ሊረሳ የማይገባ ግለሰብ የቲያትር አርት ምሩቅ ነው። በባህልና ቱሪዝም ውስጥ ነበረ የሚሰራው። የራሱን ደሞዝ አውጥቶ ነበረ፣ ገንዘቡን ከኪሱ እያወጣ ነበረ ሲያሰለጥነን የነበረው፣ ምግብ ለሌለው ምግብ እየመገበ በቃ ያንን ፍቅር ከሱ ይዘን ነው እኛ። አቢሲኒያም የነበሩ ልጆች ኢቨን ክፍለ ሀገር ኪነትም ላይም የነበሩ ልጆች በአመድ ስር ነበሩ። ኦሬዲ ሞቶ የነበረውን ቲያትር ያነሳ ሰው ነው። እሱም እንዳለ ሆኖ ብርሃም ዘርፉ ኢሳያስ አዎ፣ ለእነ አብርሃም ዘርፉም ነው ለእነ አብርሃም ዘርፉም ለእነ ኢሳያስ በርሄም መነቃቃት እሱ ነበረ። ና አህመድ ነው ምነግርህ ነገር አህመድ የወደቁትን ልጆች ነው አንስቶ አንስ እነ ኢሳያስን እነ አብርሃም ዘርፉን እነ አቢብ ቢራን ሰብስቦ አንስቶ። ቅድም አንድ በያን ነገር ገልጸዋል። እዚህ ጋ ጊዜን ከማሳለፍ እዛ የጀሽቀላ ብሸክል ያ ነገር እንዳይፈጠር ወጣቱ የሚፈልገውን ነገር ያደርግለት ነበር። የኪሱን ደሞዝ አውጥቶ፣ ከቤተሰብ ገንዘብ እየተላከለት፣ ከመንግስትም ድጎማ እየጠየቀ ምናምን ነገር ያ ነው ፍቅሩ እንዲቀጥል ያደረገው። ከዛ በኋላ ደግሞ ለምንድን ነው ከዚህ ላይ አሁን ላይ ያለው የኪነ ጥበብ እንትን እንደ ሞሊየር ሊነሳሳ ያልቻለው ምናምን የሚለው ነገር በእርግጥ ልክነ ሞሊየር ውስጥም ያፈሩ ልጆች አሉ። ከሞሊየር የወጡ ልጆች አሉ፣ እንደ ዘላለም ኩራባቸውም እኛ ጋር የነበሩ ተሳስቦ የመውጣት ብሂል አዋሳ ውስጥ የለም ትልቁና እውነቱ ተሳስቦ የመውጣት ብሂል የለም። አንዱ ራሱን ማግዘፍ ነው የሚፈልገው ግን ከየት መነሻውን ይረሳል። የብዙዎች አርቲስቶች ከሐዋሳ የሚሄዱ ልጆች ችግራቸው ይሄን ብጠይቃቸው ወይ እንጂ አንዳንዶቹ እንደው ሐዋሳ አልነበርንም ብለው ለማለት የሚፈልጉም ያሉ ይመስለኛል። ለኔ እንደኔ ማሳብ ማለት። ከዛ በተረፈ ደግሞ ቅድም እንዳልከው ለምን እንደ ተበታተናችሁ በእርግጥ ህይወት ነው። ሰዎች ያድጋሉ፣ ይሄዳሉ፣ ቤተሰብ ይመሰርታሉ። በዛን ሰዓት ላይ ያንን ህይወት ለማሸነፍ የምታደርጋቸው ነገሮች ናቸው እነዚህ። ልጆች ግን በእኛ ስራ አልፈው አድገው ውጭ እዛም ብዙ ቦታ ያሉ ልጆች ቢረዱን፣ ድጋፍ ቢሰጡን ኖሮ ከምንወደው ሙያ ወጥተን አንኖርም ነበር። ምክንያቱም ኪነጥበብንም አንዳንዴ እኮ ለመኖሪያ ታደረገዋል፣ ለቢዝነስም ታደረገዋለ፣ ስራውንም ትሰራለ። ግን ያን እንዳንሆን ያው ከጎናችን የሚረዳን ሰው ስለሌለ ህይወት ናትና በየዘርፋችን ተለያይተናል። ዛሬ ላይ ነፍሳቸውን ይማራቸውና ብዙ ጓደኞቻችን ይህንን እድል ሳያገኙ ነው የሞቱት፣ ለኪነ ጥበብ ብለው እነ ይበልጣል አድማሱ፣ እነ መሰረት መና፣ እነ ደምሮ ያቆብ፣ እነ ሰለሞን መሃሪ፣ እነ መልአኩ እየሻው ይህንን እድል ሳያገኙ ነው ያለፉት። ዛሬ ላይ ዛሬ ላይ ቤተሰቦቻቸውን ወይንም አንዳንድ ነገሮቻቸውን ሳፖርት የሚያደርግላቸው ሰው የለም። ቢሆን ኖሮ አሁን እነዚህ አሁን ላይ ያለው ትውልድ ፍራቻው ይሄ ነው። ለምንድን ነው ወደ ኪነጥበብ የማይሄደው? ለምንድን የማይሰራው? ይህንን ነገር ከጨበጠ ምን ሊሆን ነው? የኛ ተምሳሌት ስራው ብቻና ኪነጥበብ ብቻ ሆኖ ቀረባቸው። ለነሱ የሰው ልጅ መለወጥ አለበት መኖር አለበት። ያ ይመስለኛል። እናንተ እጅ ላይ በሞሊየር ሲመሰረትም በስራ ውስጥም እያላችሁ ያስቀመጣችሁት ነገር አለ ወይ በወረቀትም ይሁን ገብቷል? በምንም አይነት ነገር በቁስም ይሁን የተቀመጠ ነገሮች መሳሪያዎች የሚሆኑ ጽሁፎች እጃችሁ ላይ አለ ወይ ለአም ማንሰራራት ሊኖር ይችላል የሚል። በእርግጥ ስለ ጽሁፎች እናአንትኖች ላይ እናስቻለው ጋ አይጠፋም ብዬ አስባለሁ መርከብ ድኮ ጋርም አለ። ሌላው ግን በትወናው ወይንም ትሬኒንግ በመስጠቱ በማሰልጠኑ ላይ እኛ አለን። አሁንም ቢሆን የሚመጡ ልጆች ካሉ ወደኋላ ምንልበትም ምክንያት የለም አለን እጃች በስነ ጽሁፍ እነ መርከብ ዱኮን አስታውሳለሁ። ከይርጋለም ይመጡ ነበረ። ሌላም ነበረ በህይወት የሌለ ንጋት ነው። በጣም የልምድ ልውውጥ ሁሉ ያረጉ ነበረ። መተው እነደምረው ቤት በጣም ትንሽ ክፍል ነች። አልጋ ላይ ሁሉ ሳይቀር ነው ተቀምጠን ስክሪፕት የምናጠና የነበረው። መሰረት መና በጣም ጠንካራ እህታችን ነበረች። እግዚአብሔር ነፍሷን ይማረው። በድጋሚ እነሱ ናቸው ዛሬ አዋሳ ላይ ወጡ የሚ ባሉትን ልጆች ሁሉ የሰሩት ከእግዚአብሔር ቀጥሎ፣ ባለስልጣኖቹን ለማግኘት በጣም መከራ ነበረ። ደጅ ጠንተ ነው። አዳራሽ መጣስ ፈቀደው። ያ ያ ነገር እንዳትፈጥር ይገድብሃል። ነገ ስታስብ አዳራሽ የለኝም ትላለህ። ብዙ ነገር ፈተናዎች ነበሩ። ግን ያንን ሁሉ ፈተና ተቋቁሞ ሞሊየር ቲያትርና የስነ ጽሁፍ ቡድን አሁንም ሴምቲ ተብሎ ስሙ ቢቀየርም ቲያትር ባይሰራም እንደ ድሮ በዚህ ባለው ነገር ውስጥ አሁንም ልጆች ቀጥለውበታል። አሁንም ስሙን የሚያውቁት ልጆች አሉ። አሁንም እሱን ነገር እንደገና ለመቆስቆስ በጣም ትንሽ ነገር ነው ያስፈልገው። ከባህልና ስፖርት ድጋፍ ያስፈልጋል። እነዚህ ቦታዎች እነዚህ ፓርኮች እነዚህ የሀገር ሀብቶች ሁሉ ለወጣቱ ክፍት ሊሆኑ ይገባል። በዚች ከተማ ላይ በእውነት ነው የምላችሁ፣ የትም ከተማ የሌለ እጅግ ውብ አዳራሾች አሉ፣ ዘመናዊ አዳራሾች አሉ፣ የመለማመጃ ስፍራዎች አሉ፣ መድረኮች አሉ። ነገር ግን ምንድን ነው በተለይ በአሁኑ ሰዓት የእናንተ የሞሌር እና ሌሎች የቲያትር ቡድኖች ከመቀዝቀዛቸው ባሻገር ምንም አይነት የትውልድ ያነሳው ነገር የለም። እኛ ስናይ ከፍለን እንገባለን ወይ፣ እሁድ ወይ ቅዳሜ ቲያትር አለ፣ ድራማ አለ፣ ሙዚቃዊ ነገሮች አሉ ተብለን እንገባ ነበረ። አሁን የለም። ያ ከምን የመነጨ ነው?